በመላው የእስልምና እምነት ተከታዮች እንኳን ለ1446ኛው የኢዳል ፍጥር በዓል በሰላም አደረሳችሁ እያለን በዛሬ ዕለት እንግዲህ በተለያዩ የዓለም ሀገራት 1446ኛው የኢዳል ፍጥር በዓል በተለያዩ ሀይማኖታዊ ስነስርዓቶች በድምቀት ተከብሮ ውሏል። የኢዳል ፍጥር በዓል በማዕከላዊ ኢትዮጵያ ክልልም ሆሳዕና ከተማ በድምቀት ተከብሮ ውሏል። ከፍተኛ የመንግስት የስራ ኃላፊዎች፣ የእምነቱ ተከታዮች፣ የሃይማኖት አባቶች በተገኙበት በአብዮ ኤርሳሞ

ለኢደል ፊትር በዓል በሰላም በዚህ አይነት አደረሳችሁ። የዛሬው በዓል ከሁሉም በዓሎች የተለየ የሚያደርጉት ሁኔታዎች የሰው ልጅ በተለያዩ ጉዳዮች ያው ይጨቃጨቃል፣ ይነታረካል፣ መንግስትንም አስቸግራል። ከዚህ በሂርያት ነጻ ሆነን እንከን ለአንድ ሺህ አራት መቶ አርባ ስድስተኛው ኢድ አል ፊጥር በዚህ መልኩ በሰላም ያለንን ክፍተቶች ሞልተን ለጥሩ ለኒማትና ለእድገት እስልምናን በሚገልጽ እስልምና ማለት ሰላም ነው። ለዚህ ሰላም ማለት ነው፣ ወንድሞት እስልምና ማለት ነው፣ ሰላም ነው። በሰላም መመካከር ነው። ችግሮችን በሰላም በምክክር መክፈት ነው። ለሌላ ለተቸገረ ሰው ደግሞ መርጣት ነው፣ መረዳዳት ነው፣ መተዛዘን ነው እና ይሄንን ማለት ነው አጥብቀን እያዝን መንግስታችን እንዲሁም ለኛም የሚያስፈልገውን ይህን ያህል ህዝብ ካለን የምንቀበልበትን መስጊድ የምንሰራበትን የሃይማኖት ነፃነት አለ። የሚጎለድን ነገር መንግስትን ጠይቀን መማናቅ ስለነበረ ዛሬ የከተማችን አስተዳደር አቶ ዳዊት ጡምደዶ እዚ ከኛው ጋር ስለተገኙ ቃል በእናንተ ፊት እንዲገቡልንና የቀረውን ነገር የዞኑን መዋቅር እንዲጋብዙ የዞናችንን እስልምና ጉዳዮች ሊቀመንበር ሀጂ ግርማ ሙዘይንን በአክብሮት ወደ መድረክ ይጋብዛለሁ። አመሰግናለሁ። ለመጭ መለ ድርሰል ራ ወረ እንኳን አደረሰን እንኳን አደረሳችሁ በሚል ንግግሬን ጀምራለሁ። እና ይሄ ታላቅ ህዝብ በዚህ ጊዜ በዛሬ ዕለት እንዲህ አንድ ላይ ሆኖ ይህን ዓለም አቀፍ ኢደል ፍጥርን ሲያከብር የዛሬው ልዩ የሚያደርጉት ባህሪያት አሉት። ቀደም ሲል ለአስራ ምናምን አመታት አንድነቱ ጠፍቶ እርስ በርስ ሲናቆር የነበረ ህዝብ በልማት ረገድ ብዙ ተጎድቶ ቆይቷል። ብዙ ጊዜ ተለያይተን ኖረናል። ጉዳቱ ጥልቀትና ስፋት አለው። ቅድምን ሲገለጽ እንደነበረው የመቃብር ቦታዎች የሉትም፣ የእምነት ማስኬጃ መስጂዶች የሉትም። ይህን ያህል ሙስሊም ባለበት ሆሳዕና ውስጥ ቢቆጠር ከአራት ከአምስት መስጂዶች አይበልጡም። እነዚህም ሚማናኑ ገንዘብ ዋጥቶ በገዛባቸው ቦታዎች እንጂ በምሪት ሰፊ ቦታ መሬት ወስቶ በሰፊው የሰራበት መስጂድ የለም። አሁን ያለው በወሳና ከተማ ማይካል ያለው ትልቁ መስጂድ እንኳን ሲጀመር በምሪት የተሰጠ ቦታ አለመሆን የተነሳ ጣባብ ነው። ሳምንት ጁማ በሚደርስ ጊዜ ሆነን እንደምንሰግድ እናውቃለን ግቢው ጠቦ ወደ ውጭ መውጣት ግድ ሆኗል በአሁኑ ጊዜ ደግሞ የሆሳና ከተማችን እንደ ቀድሞ የሀዲያ ዞን ርዕሰ መዲና ከመሆን አልፋ የማዕከላዊ ኢትዮጵያ ክልል ዋና ርዕሰ መዲና በመሆኗ ሚዕመናኑን በዛ ልክ የሰፎ ስለሆነ ቦታ የግድ ይለናል። የመቃብር ቦታም የመስጂድ ቦታም ይህንኑ በዚሁ አጋጣሚ ቃል ይገቡልን ዘንድ መንግሥትን ወክለው የተገኙ የመንግስት አካላት በተለይም የሆሳዕና ከተማ ዋና ከንቲባ ክቡር ዳዊት ጠንገዶ የመካከላችን ስላሉ ለዚሁ በዚሁ በህዝባቸው ፊት የሚገቡት ቃል ይኖራል ብለን እንጠብቃለን። ወደፊትም በዚህ በበለጠ በውጤት በሊማት ውጤት እንደምንገናኝ የአመቱንም ያደርሰን እያልኩ አሁን ይህም ለዚሁ ህዝብ ለዚሁ ህዝብ መልእክት እንዲያስተላልፉና ከችግሩ ጋር ተያይዞ አሁን ለጠየቅናቸውም ጥያቄዎች ምላሽ እንዲሰጡልን የሆሳና ከተማ ዋና ከንቲባን ክቡር ዳውት እንደዶን እዚህ መድረክ ላይ ጋብዛለሁ። ብዛለው ባረከ ላፊኩም። እንኳን ለአንድ ሺህ አራት መቶ አርባ ስድስተኛው የኢድ አልፈጥር በዓል በሰላም ደረሳችሁ። በሰላም አደረሰ። አላሁ አክበር። ይህን በዓል በወረ መጋቢት ስናከብር የለውጥ መንግስታችን የመሰረትበት ከቁልቁለት ጉዞ የተላቀቅንበት መዳረሻችን በግልጽ አውቀን ከተስፋ ብርሃን ወደ የሚጨበጥበት ብርሃን የተሻገርንበት ወቅት በመሆኑ በዓሉ ለየት ያደርጋል። በረመዳን ወቅት የፈጸምነው መልካም ተግባር ከጾሙም በኋላም አጠናክረን በመቀጠል ለፈጣሪ ትእዛዝ በመገዛት የሚገኘውን ታላቅ ዋጋ የምናገኝበት መልካም ስብዕና በመገንባት ራሳችንን ብለ ሀገራችንን በደግነት የምንጸባረቅበት ይሆናል ባሉ ስናከብር የተቸገረን ወገኖች በመርዳት በመጠየቅ አብርነታችንን በመጠናከር ሰላማችንን አንድነታችን በመጠበቅ ይሆን ዘንድ አደራ ይላለው። እንደተለመደው እስምና ሰላም ነው። ፍቅር ነው። አንድነት ነው። መቻቻል ነው። መረዳዳት ነው። እንደተባለውም የሆሳና ውስጥ ሆሳና ዙሪያ ያለው ሙስሊሙ ለሀገራችን ግንባታ ለኢትዮጵያ ሰላም በጣም ትልቅ ዋጋ የከፈለ ነው። ይህ መንግስትም ያቀር ቅድም እንዳላችሁ ይህን ዋጋ ለከፈለ ሰው ማምለኪያ መቅበሪያ ማጣት የለበትም። በዚህ ሆሳና ከተማ አስተዳደር ቅድም ያለችው ጥያቄ ቃል መግባት አያስፈልግም። የእኛ ተግባራችንም ነው፣ ዋና ስራችን ሃይማኖት ተቋማትን መርዳት፣ የተቸገረው መርዳት፣ ኃላፊነታችንም ማምለኪያ ቦታ ማመቻቻት፣ መቅበሪያ ቦታ ማመቻቻት። ለምን ትለምናላችሁ? የግድም ስለሆነ ነው። ስለዚህ እኛ በጠየቃችሁ ጥያቄ ያቄ መሰረት በየትኛውም ልማት ላይ የሆሳዕና ከተማ ሙስሊም ሲሳተፍ አይተናል። አብራን ሰርተናል። በሰላሙ ላይ ውጪ ሳይሄድ ግርግር ሳይመጣ ችግር ሳይመጣ ጣበጃ ሳይሄድ በሰላም የሚፈታ ህዝብ ነው። ይህ ስትፈቱም አይተናል። አሁን የሆሳዕና ሰላም አምባሳደር የሚባለው እናንተ በአሰሪ የመጣ ጉዳይ አይደለም። ስለምንጸልዩ ስለምንጾሙ ችግሮችን በቦታ ስለምትፈቱ ባላችሁበት የህዝብ ችግር የናሰኝ ስለምትሉ በሰላም ስለሚፈቱ በውይት ስለምታምኑ፣ በጻሎ ስለምታምኑ ይመጣ ስለሆነ ሆሳና ሁል ጊዜ ሰላም አምባሳደር ነው። ስለዚህ ቀደም ላላችሁ ጥያቄ እኛ ሙሉ በሙሉ እንወስዳለን። ስለዚህ በአጭር ጊዜ ውስጥ እየተነጋገር ስለሆነ የሆሳና ከተማ የእስልምና ጉዳዮች ምክር ቤት ምክርቤት ፕሬዝዳንትን በተደጋጋሚ እያወረን ነው ሌሎችም እየመጡ እያወረን ነው። አሁን ቅርብ ጊዜ ውስጥ እናንተ ጥያቄኛ እንመልሳለን ማለት ነው። ስለዚህ ከዛሬ ጀምሮ የእናንተ ችግር እንደሚፈታ አውቃችሁ እስካሁን አስጠብቃችሁ የመጣችሁ ሰላማችሁን፣ አስጠብቃችሁ ችግሮች ሲመጡ በውይይት በአስተምሮት፣ በራሳቸው አስተምሮት፣ በእናንተ ሃይማኖት አስተምሮት ባለበት ሌላ ሰው ጣልቃ ሳይገባ፣ ሌላ ሃይማኖት ጣልቃ ሳይገባ ባላችሁበት እንደምጨርሱ እምነት አለኝ። በመጨረሻም ባሉ የሰላም የፍቅር፣ የአብሮነት እና የመተሳሰብ እንዲሆን መልካም ምኞቴ ነው። አመሰግናለሁ። ገነ በፍቅር ዳግ አነ ብቀለ ፍታ የፍጣለ በዓሉን ሲያከብሩ አግኝተን ያነጋገርናቸው የእምነቱ ተከታዮችም ሕዝበ ሙስሊሙ በዓሉን ሲያከብር የተቸገሩ ወገኖችን በመርዳት በረመዳን ወር ላይ ያሳየውን መልካም ተግባር በቀጣይ በዕለት ተዕለት እንቅስቃሴውም ላይ ሊያሳይ እንደሚገባ ተናግረዋል። ረመዳን ወር ጾም በሚመለከት እንደ ዘንድሮ ያው በርካታ ስራዎች የተሰሩበት ነው። ከመደጋገፍ አኳያም የተሰሩ ስራዎች ብዙ ስራዎች አሉ። ምናልባትም በጣም አቅመደካማ የሆኑ የደሃ ደሃ ምስኪን የሆኑ ወገኖቻችን ለመርዳት እንደ ማህበራችን በርካታ ስራዎችን ሰርተናል። እስከ 200 የሚሆኑ አቅመደካሞችን የወር አስቤዛቸውን እንዲያሟሉ የተደረገበት አግባብ አለ። ከዛ ምናልባትም ወሩ የመተጋዘዝ የመተጋገዝ የመደጋገፍ የእዝነት ወር ከመሆኑም ጋር ተያይዞ አንዱ ለሌለው ማገዝ ስላለበት ካለው ደግሞ ቀንሶ ለሌለው መስጠት ስላለበት በዚህ ልክ እኛ ተነጋግረን ያው መደበኛ ስራችን ነው። በነገራችን ላይ ይሄ ማህበራችን ወደ አራት ዓመት ሙሉ በርካታ ስራዎችን ሲሰራ ከቆየባቸው ስራዎች ሰው ተኮር ነው። ሰው ተኮር ነው ሲባል ማህበራዊ ላይ ነው አብዛኛውን ነገር የሚሰራው። ሰው በህይወት እያለ ከሞት በፊት መረዳት አለበት መታገዝ አለበት በሚል መሪ በርካታ ስራዎችን እየሰራን ቆይተናል። በዓሉ በጣም ቆንጆ ነበር፣ ያለምንም ጸጥታ ችግር በሰላም ሰግደና በሰላም ነው የተጠናቀቀው ያው እንደተመለከታችሁት እናንተም በጣም ቆንጆ ነበረ በጣም ደስ ይል ነበር እና በዛ መልኩ ነበረ ያለፈው። ዘንድሮ አልሀምድሊላ ከጾሙ ጀምሮ እስከ ኢዱ ደስ የሚል ፕሮግራም ነበር እያደረግን የነበረው። አልሀምድሊላ ደግሞ ጾሙን ጨርሰን ይኸው ለኢዱ ደርሰናል። ኢዱንም ሰላ ልንሰግድ ነው። ያው ደስ የሚል ነው ዘንድሮ አላቅም በጣም ደስ ብሎናል። ሁላችንም በደስታ ነው ተክቢራ እያደረግን የመጣ ነው። ዘንድሮ ደስ ብሎናል። አልሀምድሊላ ያው ሁላችንም ያው ኢደል ፍጥር አለም አቀፍ ባል እዚህ ያው በአንድነት እንደዚህ በሰላም ተከብረዋል። አልሐምዱሊላህ እንግዲህ ያው ይሄ ወር፣ በዚህ ወር ብዙ አንዱ ለሌላው እያገዘ እየተረዳደን የቆየንበትን ምግባር ይሄ ወሩ የልምምድ እንጂ የሚያበቃበት አይደለም። በጎ ተግባር ገደብ የለውም፣ ድንበር የለውም። እንደሚታወቀውም እና ሁሉም ቦታ የሚቀጥል ነው መሆን ያለበት። ምናልባትም ከዚህ ስንመለስ ምንም ነገር ላይኖራቸው ይችላል። ካለን ማድም አጋራት ያስፈልጋል። ያረድን ከሆነ ያን ወጡን ማቅመስ መቻል አለብን። ከስጋውም ማቅመስ አለብን። ከእህሉም ማቅመስ አለብን። ከተዘጋጀው ቤት ውስጥ ከተዘጋጀው ነገር ለጎረቤቶቻችን፣ ለአቅመደካሞቻችን ማጋራት መቻል አለብን። ለምን? አንደኛ ይሄ ጽድቅ ነው። ምድርም ላይ ያልና እረፍት ነው፣ ሰማይ ቤትም ላይ ይሄ ጽድቅ ነው። በዚህ ልክ አብሮነታችንን ማጠናከር መቻል አለብንም። እና ምናልባትም አልባትም ይሄ ሲደረግ ብቻ በሃይማኖት የተገደበ መሆን መቻል የለበትም። ይሄ አብሮነትንም ጭምር ስለምናሳይ እናሳይ ምንድነው መሆን ያለበት ክርስቲያኑ ከሙስሊሙ ጋር ሙስሊሙ ከክርስቲያኑ ኑ ጋር አብሮነትን እሴት የሚያጠናክሩበት አንዱም እሴት አንዱም ክብረ በዓል ስለሆነ አብሮነትን ማጠናከር ያስፈልጋል። ማዕድ ማጋራት ያስፈልጋል። ልብስ ስለሌላቸው ማልበስ ያስፈልጋል። ደስታቸውን እኛ መካፈል መቻል አለብን የሚል ነገር ነው የሚያስተላልፈው። እንደ ሴት ያው ወቅቱ በጣም አጥሮብናል፣ እውነት ለመናገር ያው ረመዳን ላይ ብዙ ሴት ልጅ ላይ ሚናው ከፍ ያለ ነው ከወንዶቹ የበለጠ እና እኛ ግን ደስ ብሎን ነው እያንዳንዱ ነገር የምናሳልፈው። እያንዳንዱ ነገር ስናደርግ በደስተኝነት ነው። እና ደግሞ ያው ረመዳን ላይ ሁሉም ሰው ወንዱም ሴቱ ይበልጥ በቃ ፈጣሪውን ከመጀመሪያ ከሚገዛው በላይ ፈጣሪውን መጀመሪያ ከሚታዘዘው በላይ ሁሉም ሰው ቤቱ ይገኛል። ሁሉም ሰው ፈጣሪውን ይበልጥ ይገዛዋል። ያው ሴቶችም ልክ እንደዛ ሆነ። ስራችንም ብንሆን ስራችንን እየሰራን ቢሆን ፈጣሪያችንን እናስታውሳለን። ቤት ላይ ያው እንግዲህ የታወቀ ነው። ረመዳን ላይ ሁሉ ነገር ሙሉ ነው። በቃ ያለውን ነገር አስተካክለን ምናምን ብቻ በቃ ደስ የሚል ድባብ ነው የምናሳልፈው። ህዝበ ሙስሊሙ በመጀመሪያ ምንድነው አዳብ ኖሮ በመረዳዳት እናምናለን። መረዳዳትን ስለምናምን እሱን ነገር ስናረግ ደግሞ ዝያራ እናበዛለን። ያጡ ወገኖቻችንን ቤት የፈረሰባቸውን፣ የተቸገሩትን፣ የታመሙትን፣ የተራበቱን አልጋ ላይ ቆዩትን በሙሉ እያየን መጀመሪያም እናረጋለን ቀጣዩንም እሱን እያደረግን እንሄዳለን። በወጣቶችም በቀበሌም፣ በመስጊድ ኢማሞችም ብዙ ጊዜ የሚመከር ነገር ነው እያስተማሩንም ያሉ ስለሆነ እንዘይራለን፣ እንጠይቃቸዋለን። በረመዳን ብቻ አይደለም፣ ያው ረመዳን የበለጠ ያው ጥሩ ስራን ማብዛት አለብን እንጂ ያው ከይሪ ስራ ረመዳን ላይ የሚሰራ ስራ እንኳን ረመዳን ላይ ሰርተን አለመቶ ረመዳን ላይ የረመዳኑ ተቀባይነት መኖሩን የሚረጋገጠው ረመዳን ላይ የሰራውን ሌላም ጊዜ ቀጥሎ ሲሰራ ነው። እንደዛ ነው እንጂ ያው ረመዳን ላይ ሰርቶ ሌላ ጊዜ መቶ የለበትም። ከይር ስራ መስራት፣ ጥሩ ስራ መስራት አላህን እስከሚገናኝ ሁሌም ያው አቅም በፈቀደው ጥሩን ስራ መስራት ነው ያው እስልምና የሚያበረታታው። ረመዳን ካሉት ከአስራ ሁለት ወራት አንዱ ሲሆን ምናልባትም አንድ ወር ላይ ሙሉ በጎ ተግባር ይጠናቀቃል ማለት አይቻልም። ለምን? ከባዱ እንደውም ከአንድ ወር አስራ አንድ ወሩ ነው የሚከብደው። ሶ ምንድን ነው መሆን የሚያስፈልገው እንደ እምነታችን አምስት ጊዜ፣ ወቅት ሰላት አለ እና በአምስት ወቅት ሰላት ፈጣሪ ላይ ነው ሰው የሚቀርበው፣ ወደ ፈጣሪ ነው የሚቀረበው። ሶ ይሄም ከመሆኑ ጋር ተያይዞ በየቀኑ ባንችል፣ በወርም በሁለት ወርም አቅመ ደካሞችን፣ ወላጅ አጥ ህጻናትን፣ አካል ጉዳተኞችን እያንዳንዱ አካባቢ ላይ ሚስተዋሉ ችግሮችን የጋራ ማድረግ መቻል አለብን። ማድ ማጋራት መቻል አለብን። ድጋፍ ማድረግ መቻል አለብን። ይህ ማለት ያው በቁስ ብቻ አይደለም፣ ምናልባትም እጃቸው ላይ ምንም ነገር የሌላቸው ወገኖቻችን ደራሽ የላቸውም። እኛውንን አንድ ኢትዮጵያዊን ኢትዮጵያውያንን ሶ ኢትዮጵያዊነት ባህላችን ራሱ አብሮነትን ማጠናከር፣ መቻቻልን፣ መከባበርን አንዱ ሃይማኖት ሌላውን በማክበር በመነታረክ ሳይሆን በመነጋገር ጉዳዮችን መፍታት ስለሆነ ያለ ምንም ሃይማኖት፣ ያለ ቋንቋ፣ ያለ ዘር ልዩነት አንዱ አንዱን መርዳት ያስፈልጋል። ተግባሩ በዚህ ወር ብቻ ተገድቦ መቆም የለበትም የሚል ጥሪ ነው ማስተላለፍ የሚፈልገው። ይህንን ደግሞ እኔም በማህበሬ ስምም ይህን ጉዳይ እስከ መጨረሻም ድረስ ለማስተባበርም ዝግጁ ነኝ። ምናልባትም ከፊት ለፊታውን ሌላ አረፋ በዓል አለ። ያን ክብረ በዓልም ስናከብር ብዙ አቅመ ደካሞች ሊኖሩ ይችላሉ። እስከዛም ድረስ እየተጋገዝን መቆየት አለብን የሚል መልእክት ነው ማስተላልፈው። በዓሉ ላይ ያው የተቸገሩ ወንድም እህቶቻችን ይኖራሉ። እኛ ቤት በዓል መስሎ፣ ሌላ ቤት በዓል ማይመስልበት ሊኖር ይችላል። የተቸገረ ብዙ ወንድም እህቶቻችን አሉ። እነሱን በመርዳት ነው የምንጀምረው። ኢድ በዓል ከመምጣታችን በፊት እያንዳንዱ ቤት ያለ ሰው። ለምስኪኑ ሰው በቤቱ ሰው ባለው ቁጥር አንድ ፊ በሀገሩ ላይ በደንብ ተጠቃሚ በሆነ ወይ ደግሞ ውድ በሆነ ነገር ላይ ለነሱ ምጽዋት ይሰጣል። ቤት ውስጥ ያለ በሙሉ ማለት ነው። ህፃንም ሆድ ውስጥ ያለ ህፃን ሳይቀር በሱ በአንድ ፍኝ ይወጣና በቤተሰብ ሙሉ ስም እርዳታ እናደርጋለን ማለት ነው። ምጽዋት እንሰጣለን። በዛ ነው የምናሳልፈው። በቀጣዩ ያው እንዳልሽውም በረመዳን ወር ብዙ ነገር እያረግን ነው፣ እየዘየርን ነው። ላጡትም ከረመዳን ለኢዱም ለጾሙም ያው እየተገበርን ያለው ነገር ነው። ቀጣይነትም አለው ቀጣይነትን ስናረግ ደግሞ በወጣቶች፣ በእናቶች፣ በአባቶች በሆሳዕና መጅሊስ ጀማ በሙሉ እየተወያየን እየተባበርን የተቸገሩ ወገኖቻችንን የተራቡ ቤት የፈረሰባቸውን አጠቃላይ ለመላው እስልምና እምነት ተከታይ ጎላዋል የምንላቸውን ነገሮች ለማስተካከል ብዙ ጊዜ መሹራ እናረጋለን። እንሻላ ደግሞ የተሻለውን እንደምናደረግ እርግጠኛ ነን። ያው ተስፋም እናረጋለን። መላ ሙስሊም እምነት ተከታዮች እንኳን አደረሰን፣ እንኳን አደረሳችሁ ላለሁ። እንኳን አደረሳችሁ የምለው በመጀመሪያ ለመላው እስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ ላለሁ። በመቀጠል ደግሞ ለእናቴ ለጀሚላ ሁሴን፣ በመቀጠል ስልጤ ዞን ለሚገኙ ዘመዶቼና ማረቆ ወረዳ ላይ ለሚገኙ ቤተሰቦቼ እንኳን አደረሳችሁ ሚነል ሀይድ ይላችኋል። የዘንድሮ ረመዳን በጣም ቆንጆ ነበረ፣ እንዳያችሁት ነው ሁሉም ሰው ተባብሮ፣ ሁሉም ሰው በአንድነት ነበር ሁሉን ነገር ሲያደርግ የነበረው እና ለሚቀጥለውም ሁላችንም አንድ ሆነን የሀገራችንን ሰላም አንድ ላይ እያስጠበቅን በመተባበር ልክ እንደዚሁ አንድ ላይ ብናሳልፍ ባይነን ለ ለአንድ ሺ አራት መቶ አርባ ስድስተኛ ረመዳን ወር ጾም ምክንያት በማድረግ አጠቃላይ ሆሳዕና ከተማ እስልምና እምነት ተከታዮች እያልኩኝ ሌላው የሀዲያ ዞን እስልምና እምነት ተከታዮች እና ሌሎች በዓለም ሀገራት ላይ የሚገኙ በደቡብ አፍሪካም፣ በአሜሪካም፣ በአውስትራሊያም፣ በአረብ ሀገራትም የሚገኙ ኢቶቻችን ወድሞቻችን፣ እንኳን አደረሳችሁ በማድም አጋራት ላይ ከፍተኛ ዋጋ የከፈላችሁ ከፍተኛ ድጋፍ ያደረጋችሁ ስፔሻሊ ደቡብ አፍሪካ ያላችሁ፣ አሜሪካ ላይ ያላችሁ እንኳን አደረሳችሁ እያልኩኝ ምናልባትም ሁሉም ሰው ያው ወደ ቤተሰቡ ይወዳልና፣ እንኳን አደረሰ እንኳን አደረሰዎት ማለት የሚፈልገው ገራድር ጫሞ አባቴን እንኳን አደረሰ እንኳን አደረሰዎት እላለሁ። እናቴ ወይዘሮ አሚና እንዲሆንም እንኳን አደረሰሽ። ይሄን በዓል አብሮነትን የማጠናከር እንዲሆን እያልኩኝ ወንድሞቼ በደቡብ አፍሪካም በአሜሪካም የምትገኙ ጓደኞቼንም እንኳን አደረሳችሁ እያልኩኝ ባለቤቴና በአጠገቤ የሚገኙ ልጆቼንም እንኳን አደረሳችሁ ይላለው። አንድ ሺ አራት መቶ አርባ ስድስተኛው የኢዳል ፈጥር በዓል አከባበር በሆሳዕና ከተማ የተከታተላችሁትን ይመስል ነበር። ለመላው የእስልምና እምነት ተከታዮች መልካም በዓል እየተመኘን ከቀሪው የሃዲያ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ